ማሻአላ ሹየ ሹየ አይና አረግ ሹየ ሹየ ከናም ኬፈኪ አረቢያ በመስሜ ነው። ሰዎች ደግሞ በጣም የሚያናደው ነገር ማለት ነው አይደለም ሲከፈት ነፋሱ በጣም ያስቸግራል። እንትን ደግሞ ግን እኛ ኢትዮጵያኖች ግን ችግር አንችልም ማለት ነው ፍሮም ነፍሮ አላሁ አክበር ፍሮም ነፍሮ አላለም ይሄ ተመጣ

ሰርጉ አለፈ። ከዚህ በኋላ መልሱ መልሱን ጠብቁ። ሰርጉ አለፈ። መልሱን ጠብቁ። መልስ አለ። እሺ ጋይስ ጠብቁ። በዚህ ሙሽሮቹ ያው አዲስ ሙሽራ ም አይደሉ። ከኛ ጋር ምን ይሰራል? ነጉማ ፈያዳ ከኛ ጋር ምንም አይሰሩም። ጫጉላ ላይ ናቸው ያሉት። ጫጉ በግልጽ እኮ እየተ እና ታዲያ አላለም። ኦልሬዲ ተጋብተው የለም ጣውንቴ። ይሄንን እንዴት ብትውልሽ ነው ጣውንቴ ያለች? እንዴት ምን ማለት ነው? የእሷ ባል የኔ ባል ነበረ ጣውንቴ። የእሱ ኤክስ ለእኔ ጣውንት ምን ኮሜዲያ ማ እዛ እንሆናለና ልክ ሲዘጋጅ ፊክስ ቆይ አልገባኝም። ግሩፕ እየተመተነ ነው። እነሱ ለመሄድ ሽር ጉድ እያሉ ነው። መጀመሪያ ጀምሮ እስከመጨረሻ መጨረሻ ድረስ ካሜራማን ነበርኩኝ። እኔ ሲቀርጽ ነበርኩኝ። እንደውም ብዙ አልገባም። ያንተ ጭንቀት እኔ ላይ ነው የምታራግፈው። ማቴዎስ አስራአምበሽ ምንድነው? ያሁን ያስፈላል ምን ስላረቁ ነው እንደዚህ? አይ አንተም ትንሽ እንትን ማለት ተንተከተክ አፈላ ማለት እኔ ሽሮ በጣም ማለት ልጨርስ፣ አንዴ አታቋርጥ፣ ልጨርስ እና በጣም እንትን አለት ማለት በጣም ቆይቻለዋልትና ትላንት ነው የመጣው። ሀገሩን አያውቀውም። ምናምን ሹርጣ ምናምን ጠርቼ ምናምን ወይዬ ያስብሏለሁ አልክ እና በጣም መልክ ሰራህና ያው መልክ ደግሞ ለሚሰራ ሰው ደግሞ ትንሽ ወይዬ ማለት አለብኝ። ገባ እኔ ደግሞ ታቋል እዛ ሱማሌ ተራ ስፈር ልስልኝ ና ግራ ቂጥህን ወይ ቂጣ አልኩኝ ዴ ይገርታል። ግራ መቀመጫህን ወይዬ እልህና ትስተናገዳለህ። በቃ አስተናገዳለሁ። ችግር የለም ሌላ ተጣላቸ እኛ አልተጣላ እኛ ያው እኔ መጣላትም አልፈልግም። ለምን እኔ እንግዲህ አልኳሊ ነኝ። ተገባ ነው። ትናንትና ግን ነገር ደስ አላለኝም። ማቲው ሳትረብስ እንትን አልክብኝ ማለት አንደኛ ሰውነት ሰፊ ነው። ከዛ እንደገና አሰፋኸው ማለት ክንፍን ማበቀለ እንዲያልኩኝ አንዴ እዛ ትላለህ ታቆራርጠዋለህ ማለት ለምድ ያለት እያወራሁ መሀል ላይ ያቋረጥከኝ ስሜት ይቋረጥ እንዳለ ለዛች ጋ ስሜት ደግሞ እንዳይቋረጥ ከባድ ነገር ነው። ማለት የሰው ልጅ አምስት የስሜት ህዋሳት አሉ። ከነዛ ውስጥ ደግሞ ስድስተኛው ደግሞ አለ። ገባ ሰው በሌላ ነገር እንዳይተረጉምብኝ ብዬ እንትን አላልኩኝ። እና የሩታ ሰላም እንዳያቸው

ይሄ ልጅ አይደለም። ስሜ ማለት ምርጥ የሆነ ይሳቅ ያዕቆብ ማለቴ